ሰላም ሰላም፣ ውድና የተከበራችሁ የብራንቱ ተከታታዮች እንደምን ቆያችሁ? ለሰላም ሁሉ ደህና እግዚአብሔር ይመስገን፣ ንጋ ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሆን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ስትጀምሩ ላይክ በማድረግ እንዲሁም ደግሞ ለዚህ ቤት አዳዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ እንድትሆኑ ስል በትህትና እጠይቃችኋለሁ። ዛሬ ስለ ፓስፖርት እድሳትና እንዲሁም ደግሞ እንግዲህ አንዳንድ አሰሪዎች በአንድም በሌላም አዳዲስ ሰራተኛ ከመግባቱ በፊት እየገባ ስለሆነ በፊት የነበሩት ሰራተኞች እንግዲህ ወደ ሀገራችሁ እየላኩን ነው የሚሉ በጣም ብዙ ሰዎች በውስጥ መስመር ሜሴጅ ያስቀመጣችሁልኝ አላችሁና፣ የእናንተን ዛሬ ያለውን እኔ ጋር ያለኝን ሀሳብ ነግራችኋለሁ ማለት ነው እንግዲህ ያው ፓስፖርት እድሳት ከዚህ በፊት ቪዲዮን ሰርቻለሁ፣ አብዛኛውን ጊዜ ማለት ነው። እና ያው ወደ ኋላ መለስ ብለ ስለማናይ እንደ አዲስ ዛሬ ያው በዚህ ቪዲዮ እነግራችኋለሁ ማለት ነው። ምንድን ነው ፓስፖርት ስናደስ እኛንን ማደስ ያለብን ወይንስ ደግሞ አሰሪዎቻችን ናቸው ብላችሁ ለጠየቃችሁን ሰዎች ፓስፖርታችሁን እኔ በራሴ በበኩሌ አሁን ለምሳሌ ሁለት ጊዜ አድሻለው። ሁለት ጊዜ ሳድስ በአሰሪ ነች ያደሰችልኝ ማለት ነው። ይህንን ስላችሁ ሁሉም ደግሞ አሰሪዎች ፍቃደኛ ሆነው ለእናንተ ፓስፖርታችሁን ብሮን ከፍሎ ያሳድሳሉ ማለት አይደለም። ያው በአምስት ዓመት አንዴ ስለሆነ እኛም ብንከፍለው ምንም ችግር የለም። የማስገደድም ግዴታ ያለ አይመስለኝም በእኔ በበኩሌ ማለት ነው። ምክንያቱም ራሳችን ያው ፓስፖርት ማለት የራሳችን ስለሆነ ራሳቸው ናቸው እነሱ የመኖሪያ ፈቃዳቸውን ወይም ደግሞ እቃ መሆኑ እንጂ ግዴታ አለባቸው። ፓስፖርታችን የማደስ የማደስ ግዴታ የለባቸውም። ያለባቸው ግዴታ ግን ፓስፖርታችሁ ስፓርድ በሚያደርግበት ሰዓት ጊዜውን እናንተ ስትነግሯችሁ በወቅቱ ወስዶ የማሳደስ ኤምባሲ ወስዷችሁ እናንተን ማለት ነው። እናንተ ካልሄዳችሁ ፓስፖርት አታደስም። እናንተን ኤምባሲ ወስዶ የማሳደስ ግዴታ አለበት። ብር ግን የመክፈል ግዴታ የለበትም። በእኔ በበኩሌ ነገር ግን በጣም ጥሩ ሰዎች ደግሞ ካጋጠማቸው እንደኔ ቤት አሁን ለምሳሌ እንደኔ ቤት ማለት ነውእና እንደኔ ቤት ያሉ ሰዎችም ደግሞ ምንም ችግር የለም። ፎቶውን አስነስቶ ምናምን በራሳቸው ወጪ የሚያድሱ በጣም ጥሩ አሰሪዎች ደግሞ በዛ ልክ አለው ማለት ነው። ይሄ ደግሞ የሁላችሁ ስነግራችሁ የፓስፖርት ክፍያ ስላልከፈሉላችሁ ጥሩ አይደሉም ማለት አይደለም። ምክንያቱም በአምስት አመት አንድ ጊዜ ሰባ ብር ምንም ማለት አይደለም። እኛ በዛ ፓስፖርት ሰርተን ያገኘነው ብር ይበልጣል። ስለዚህ ምንም ችግር የለም ከፍላችሁን ብታሳደሱት ማለት ነው። ይሄ በዚህ እንግዲህ መልስ እንዳገኛችው ባለሙሉ ተስፋ ነኝ። እድሳት አሁንም በቅርብ ቀን ይሄዳለሁ አንድ እህቴ ስለምታሳድስ እና ስንት እንደተከፈለም ደግሞ መረጃውን ይዤላችሁ እመጣለሁ። እርግጥ ጭማሪ ያለ አይመስለኝም። ሰባ ብር ነው ሰባ ዲናር፣ በዚህ ሀገር ሰባ ዲናር ነው ያው ስልሳ ዘጠኝ ብር ነው ሁሉት ሰባ ብር ማለት ነው። ሰባ ዲናር ነው የሚሆነው። ስትሄዱ ይዛችሁ ሄዳችሁ ማሳደስ ያለባችሁ ማለት ነው። እንዲሁም አለች አንድ እህቴ እኔ የትም ሀገር እዚህ ኩዌት ነው ያለችውና እኔ ወደዚህ ኩዌት ከመጣሁኝ ዘጠኝ ዓመቴ ነው እና ዘጠኝ ዓመት ውስጥ እንግዲህ አሁን ቅርብ ጊዜ ተሳፍራ እንደመጣች ትገልጻለኛለች። ነገር ግን ሌላም ልጅ እንደዚህ ያለች ልጅ ያለች፣ እንደውም ተግባብቻት ጓደኛ ያደረግኳት ማለት ነው እና በጣም ብዙ ሰዎች በዚህ እንግዲህ አሁን ታውቃላችሁ አደለ፣ አረቦች የዛሬ ዘጠኝ ዓመት የመጣችሁበትን ደሞዝ ታውቃላችሁ። እነሱም እየጨመሩላችሁ እየጨመሩላችሁ ደሞዛችሁን አሳድጓችሁ፣ መቶ ሰማንያም ሁለት መቶም የሚከፈላችሁ አላችሁ ማለት ነው እና አሁን አዳዲስ ሰራተኛ ሲመጣ ደግሞ ሰዎቹ ምንድን ነው የሚሉት መስራት ከፈለ ሽ ስሬ መስራት ማትፈልጊ ከሆነ ወደ ሀገርሽ እንላክ። አይ ወደ ሀገርሽ ደግሞ መሄድ ማትፈልጊ ከሆነ ሰው አዘጋጅና ማለትም ውክልና ወይም ደግሞ ያንን ስም ስም ዝውውር እናድርግላችሁ የምትባሉ በጣም ብዙ ሰዎች እንዳላችሁ በውስጥ እየተናገራችሁ ያላችሁት ማለት ነው። ስለ እውነቱ ከሆነ እኔ መጀመሪያ አካባቢ ላይ በዚህ ጉዳይ ላይ ሰርቼ ነበረ። አዳዲስ ሰራተኛ ከመጣ በኋላ ነባሮችን ሰራተኞችን እንግዲህ እንደሚያስወጡ እየተናገርኩ ነበር። እንደሚያስወጡ ስላችሁ በአንድም በሌላም በሰበብ ማለት ነው፣ በሰበባ ሰበብ። ምክንያቱም ደሞዝችን ያው እንዳልኳችሁ ከመቶ አምሳ በላይ ሆናችሁ ማለት ነው። ከመቶ አምሳ በላይ ሆናችሁ አብዛኛዎቹ አዳዲስ። ምክንያቱም አዲስ ሰራተኛ ስመጣ ቋንቋ የሚችል መቶ ሀያ ዲናር ነው ቋንቋ ማይችል ደግሞ መቶ አስር ዲናር ነው። ስለዚህ እነሱ ምንድ ነው እናንተን በእናንተ ዞሮ ዞሮ እኮ እነሱ አሁን የወር ክፍያቸውን ነው እንጂ እንትን ያደረጉት ያሰቡት። ዞሮ ዞሮ ያው ነው። በነገራችን ላይ ማምጫ አለ፣ የቪዛ አለ፣ ብዙ ነገር አለ ወጪ፣ አዲስ ሰራተኛ ስመጣ እነሱ ግን ያንን ነገር አይገናዘቡ። ታውቃላችሁ አይደለ? ስለማይገናዘቡ ነው እንደዚህ የሚሉት እንጂ ያው ነው ዞሮ ዞሮ ወጪ ማለት ነው። እንግዲህ አስቡት፣ በሁለት አመት ብታሳሉት ማለት ነው። ያቺ ሰራተኛም በመጣችበት በመቶ ሀያ ትቀጥልም በመቶ አስር አትቀጥልም። ግን እነሱ እንደዛ ብሎ አያስቡም። አረቦች ብዙ ጊዜ አርቆ አያስቡም ማለት ነው እና እንደውም ባንዷ በጣም ስቅስቅ ብላ ነበር እኔ ሳልዘጋጅ ወይም ወደ ሀገርሽ ሂጂ ማንንም ሰው አላውቅም አለችኝ። እና በጣም አሳዘነችኝ። ሳልዘጋጅበት እንዴት ነው የምሄደው ምናምን ብላኝ ማለት ነው። እና አይዞሽ፣ አትሄጂም፣ ዋና እነሱ ፈቃደኛ ሆነ ወረቀትሽን የሚሰጡች ከሆነ ሌላ ሰው ጋር ገብተሽ መስራት ትችላለሽ፣ ወኪል ማለትም ከፊል ፈልገሽ ብዬ የአጽናናዋት ልጅ አለች። እንደዚሁም ደግሞ አንቺም የዘጠኝ ዓመት ምናምን ሰርቻለሁኝ እና ያው ደሞ ስንት ነው ብዬ ስጠይቃቸው ሁለትም ግልጽ አልሆኑልኝም። ያው አሁን እኔ ግን እነሱ ምንም አይነት ምክንያት ኖሯቸው አይደለም፣ ምንም አይነት እናንተ ላይ እንኳን አግኝቶ አይደለም። ነገር ግን ምንድነው አዳዲስ ሰራተኛ መምጣት ስለጀመረ በትንሽ ብር ሰራተኛ ለማምጣት ስለፈለጉ ብቻ ነው። እነሱ የወር ክፍያቸውን ነው እንጂ የሚያስቡት። አሁን እዚህ ጋር ቪዛ አውጥቶ የኦፊስ የሚከፈለውን ምን እነሱ ያን ነገር አያሰሉትም። እንደኛ አይደሉም፣ ብልጦች አይደሉም። በነገራችን ላይ ማለት ነው የእውነት ለመናገር ዞሮ ዞሮ ግን ለዛች ልጅ የሚከፍሉት ወጪ ላቸው ላይ ነው የሚመጣው፣ ከፍሎ ሲያስገቡ ወደ ቤታቸው ሰራተኛ ማለት ነው። ግን ያን ነገር ስለማስቡት አሁን በቀላል ደግሞ ስለሰራተኛ መምጣት ስለጀመረ ሰራተኛ እናመጣለን ብሎ ስላሰቡት ነው። ስለዚህ ምንም አይነት ስጋት አይኖራችሁ። አንዳንዶቹ ምን ጥፋት ተገኝቶብን ነው የምትውሉ? በጣም እየሰጋቸው አላቸዋላችሁ። ነው አይደለም አይደለም። እኔም ዛሬ አሁን መቼ ተነሽ እንደሚባል አናውቅም። በነገራችን ላይ ያው ታውቃላችሁ አይደለ የሰው ሀገር ኑሮና ሞት አንድ ነው። አንድ ነው ሰው ሀገር ትንሽ ጨረፍታ ልትሰሙ ትችላላችሁ። ሞትን ደግሞ ፈጽሞ ማወቅ አትችሉ፣ አትችሉ። ለምንድን ነው እንደዛ ብዬ የምላችሁ? የሆነ ነገር ቢገኝ በምን ምክንያት ተነሱ ተብላችሁ አየር መንገድ እንደምትጣሉ አታውቅም እንደምትሄዱ አታውቅም በቃ እንዲህ ናቸው ማለት ነው አረቦች እንደዚህ ናቸው አረቦች እንደዚህ ናቸው ስለዚህ እናንተ ራሳችሁን ለጊዜ ሬዲ ማድረግ ነው በቃ ዛሬም ሄድ ይሁን ነገ መቼ እንደምንሄድ አናውቅም በአንድም በሌላ ምክንያት ወደ ሀገራችን እንሳፈራለን ስለዚህ አትስጉ በቃ እዚህ ሀገር ባይሳካላችሁም እንኳን ምንም አይነት ብሎ ካልተደረጋችሁ ምንም አይነት ወንጀል ከሌለባችሁ ወታችሁ ተመልሳችሁ ሌላ ቤት መስራት ትችላላችሁ። ኦር ደግሞም እዚህም አገር ሆናችሁ ሌላ ቤት አመቻችታችሁ መስራት ትችላላችሁ። ያው ግን ትንሽ እንዳልኳቸው ደሞዙ ላይ ነው አሁን ችግር እየፈጠራለ። ነባሮች እየተጨመረላቸው የመጡት እነሱ በአምሳ ብር በአርባ ብር መጥቶ ነው ያንን እድገት ያገኙት ማለት እንጂ በአንድ ጊዜ አይደለም ይን እድገት ያገኙት። ስለዚህ ያንን ደግሞ እነሱ አያስቡም እና እግዚአብሔር ልቦና ይስጣቸው። ያለኝ ሀሳብ ይሄ ነው። ስለዚህ ምንም አይነት ስጋት አይግባችሁ። እነሱ ፍቃደኛ ሆኖ ከፊል ፈልገሽ ከኛ ማለትም እናስተላልፍልሽ ወረቀትሽን ክተፋልሽ። ከፊል የምታውቂ ሰው ከፈልገሽ ከፊል አግኝተሽ እንትሽን መውሰድ ነው። ምንም ችግር የለው። አይ በግልሽም እንሰጥሻለን ደግሞ ካሉሽ ምንድነው አምስት መቶ ምናም ይመስለኛል። ሁለት አመት እቃማ ለማሰራት እዚህ ሀገር ማለት ነው ማሰራት ነው። በቃ ቀላል ነገር ነው። ምክንያቱም እናንተ ያው ቤት ካሉት የተሻለ ብር ስለሚከፈል ማለት ነው። እንደዛ ብዬ የምላችሁ። ዋናው ግን ከፊል ማግኘት ደግሞ በጣም ከባድ ነው። ከፊል ለማግኘት በጣም ከባድ ነው ከፊል ለማግኘት ምክንያቱም ያው ታውቃላችሁ እዚህ ሀገር ቤት ያለው ደሞዝ የብር መጠን ተያያዥ ለመሆን ብዙ ነገር ያስፈልጋል ማለት ነው። እና ከዛ ከዛ አንጻር ብዙ ነገሮች አሉ። ግን ያለ ሀሳብ እኔ ጋር ይሄ ነው። ተረጋጉ፣ ምንም አይመጣም። ሂዱም ከተባላችሁ ሄዳችሁ ወጥታችሁ በሰላማዊ መንገድ ምንም አይነት ግርግር ሳትፈጥሩ ተመልሳችሁ መጥታችሁ ሌላ ቤት መስራት ትችላላችሁ። ይህንን እድል ደግሞ እነሱ ካመቻቹላችሁ እናንተ እድሉን ተጠቅማችሁ ሌላ ቤት ገብታችሁ መስራት ትችላላችሁ ማለት ነው። ማለትም ከፊል ካገኛችሁ ማለት ነው። ስለዚህ ምንም አይደለም፣ ስጋት እንዳይገባችሁ። እርግጥ ነው በጣም ከባድ ነው፣ ተሳፍሮ በቅርብ ጊዜ የመጣ ሰው ተመልሰ ሄድ መባል እንደገና ደግሞ ምንም አይነት ሳንት እጃችሁ ላይ ሳይኖር ዘጠኝ አመት ምናምን ሰርታችሁ ሳይኖራችሁ ሳትዘጋጁ አሁኑን ወደ ሀገራችሁ ተሳፈሩ ሂዱ ስትባሉ ይከብዳል፣ እውነት ለመናገር ማለት ነው። ያው ስደት እንዲሁ ነው። በነገራችን ላይ ስደት ያ መቼ እንደምንነሳ አናውቅም፣ ቀደም ብዬ እንደተናገርኩኝ ማለት ነው። ስለዚህ ይህንን ነው የሚመስለው ውድ ቤተሰብ። ስለዚህ ያው ተረጋጉ፣ ምንም ትናይልም። ብቻ ፈጣሪ ለእነሱም ልቦና ይስጣችሁ፣ እናንተንም በሰላም ለሀገራችሁ ያብቃችሁ። ምንም እንዳትሰጉ፣ ስጋት እንዳይገባችሁ ማለት ነው። ወይም በጣም አንዳንድ ሰው ይፈራል። ምክንያቱም አንዳንድ ጊዜ ሶሻል ሚዲያ እንዲሁም ደግሞ ከሰዎች ጋር መግባባት ለዚህ ለዚህ ጊዜ አይጠቅማል ስለዚህ ለዚህ ጊዜ ይጠቅማል። ምክንያቱም ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ ለ በሀገራችን ተረት እና አንዷ አንድ ሀሳብ ታፈልቃለች። እና ዝም ት ብላችሁ ከሰዎች ጋር ተግባቡ ሶሻል ሚዲያ ላይም በተለያየ መንገድ ማለት ነው። እና ስለዚህ ዝም ብላችሁ እንትን እንዳትለው። አንዷ አድጃን በቃ ጨነቀኝ ምልሁን አለች፣ እንደዚያ ስለተባለች ማለት ነው። ለምን የምታማክረው ሰው የላትም የምታማክረው የምታናግረው ምንም አይነት ነገር ስለሌለት እንት አረ እንድ እንዲ ኮ ነው ምን ችግር አለ ምናምን ብዬ ነገርኳት ማለት ነው። እና በቃ ከሰዎች እርግጥ እነሱም አሁን ሀሳባቸውን ቀየሩ መሰለኝ ምንም ብሎኛ ያውቁ ማለች። ስለዚህ ብዙ እንዳትጨናናቁ ራሳችሁን እንዳታጨናንቁ ቤተሰብ ፓስፖርት እድሳታችሁን እንዳልኳችሁ ነው ያው እነሱ የመውሰድ እንጂ የመክፈል ግዴታ የለባቸውም። ግን ወስዶ ኤምባሲ የማድረስ ግዴታ አለባቸው። ብር የመክፈል ግዴታ የለባቸው። ወዶና ፈቅዶ ከከፈሉላችሁ ግን እሰየው ብላችሁ ያ እነሱንም አመስግናችሁ ማሳደስ ትችላላችሁ። ወዳችኋለሁ። በሌላ ቪዲዮ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ባላችሁበት ፈጣሪ ጠብቃችሁ፣ ወዳችኋለሁ።